ሰላም፣ ውድና የተከበራችው የዚቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ርፍርፍ ይብለን። እኔ ጋም ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? አገራችን ላይ እንግዲህ በየቀኑ በየእለቱ የሚደረገው ነገር በጣም አሳዛኝ ነገር ነው። አንዳንዶቹ ለምን እኛ ሰው ገደላቸው ሰው ህይወታቸው ለምን ጠፋ ብለን እናለቅሳለን። አንዳንዶቹ ደግሞ ራሳቸውን አጥፍተው ቤተሰብን እንደዚህ ያስጨንቃሉ ማለት ነው። እግዚአብሔር ከክፉ ነገር ሁሉ ይሰውረን ማለት ነው። ከእንደዚህ አይነት ምን አይነት መንፈስ ኢትዮጵያ ውስጥ እንደገባ ብቻ አላቅም። በአሁኑ ሰዓት በተለይ የሚታየው የሚደረገው ነገሮች ኢትዮጵያ ውስጥ የተበተነብን ነገር አለ። ፍትህ ለትዝታ ዛሬም ፍትህ፣ ነገም ፍትህ፣ አሁንም ፍትህ እንላለን። ሁላችሁም ድምጽ ሁኑ። ይሄን ቪዲዮ ስታዩት ላይክ፣ ሼር፣ ሰብስክራይብ አድርጉ። ድምጽ ሁኑን ማለት ነው ቤተሰቦቻችን ሰላማችሁ ይብዛ አዳም ዘር በሙሉ እንግዲህ ሀገራችን ላይ እየተደረገና እየተካሄደ ያለው ነገር ሁሉ በጣም አስደንጋጭ ነገር ሆኖብናል። ከእለት ለት አዳዲስ ነገሮችን እየሰማን ነው። ከእለት ለት አዳዲስ መረጃዎች እየወጡ ናቸው በጣም በሚያሳዝን ሁኔታ ማለት ነው። ፈጣሪ ራሱ የፈጠረውን ነፍስ ራሱ ይውሰደው እንጂ፣ ለምን ራስን ማጥፋት ምን አስፈለገ ብለን እንመኛለን ማለት ነው። አንዳንዴም ደግሞ የጭካኔ ጥግ እንደዚህ የሰውን አንጀት እስከ መዘርገፍ ድረስ ያለው በጣም የሚያሳዝንና የሚያስደነግጥም ነገሮች አሉ። በጣም ያሳዝናል። ኢትዮጵያን እንግዲህ በየቦታው በየስደቱ አዳዲስ ነገሮችን እየሰማን ነው። ቪዲዮን እስከ መጨረሻ እዩት ማለት ነው። እኔ ትንሽ አወራላ፣ መጨረሻ ያስገባላችኋለሁ ማለት ነው። ያለውን መረጃ በጣም ነው የሚያሳዝነው ውነት ልብ ይሰብራል። እስከ መቼ ድረስ ነው አሁን የትዝታ ነገር እንደዚህ ተዳፍኖ የሚቀረው ችላ ተብሎ የሚቀረው እስከ መቼ ድረስ ነው? ውነት አላናደዳችሁም? ውስጣችሁ አላረረም? አልተቃጠላችሁም? በጣም ያሳዝናል ማለት ነውና እስካሁን ድረስ እንግዲህ ትዝታ ገዳይ አባ ከና የሚለው የለም። እዚህ ቦታ ታየ፣ እዚህ ቦታ ተደረገ፣ እንዲሁም ሰርቸሪ ሰርጀሪ ፊቱን ሊያሰራ ዶክተሮችን አነጋግሮ ሁሉ ነበረ እዚህ ቦታ ታይቶ ነበረ የሚባል ብቻ መረጃ እንጂ እስካሁን ድረስ ሊያዝ አልቻለም። ለምን ምንድን ነው ምክንያቱ? ለምን የቤተሰብ አካልስ ለምንስ አይያዙም? ቤተሰቦች ስንድ እንዲያዙ ስለምን አይደረጉም? እና የሚያሳዝን አሳዛኝ ነገር እንደዚህ ተጸጽቶም ራሱን የሚያጠፋም ስላለ ማለት ነው። በጣም ያሳዝናል ማለት ነው። እንግዲህ መግቢያ ላይ ታሜሉ ላይ እንዳያችሁት ማለት ነው፣ ኢትዮጵያዊ ወንድማችን እንግዲህ ከአሜሪካ ማለት ነው፣ አባቱ እናቱንና ወንድሙን ህይወታቸውን አጥፍቶ በገንዘብ ባለመስማማት የተነሳ ህይወታቸውን አጥፍቶ በመጨረሻ ላይ ራሱን አጥፍቶ ነው የተገኘው ማለት ነው። ምን አለበት የትዝታም የትዝታም ገዳይ እንደዚህ ራስህን አጥፍተ በተገኘህ እንግዲህ ወንድሙንና እናቱን ማለት ነው በአሜሪካ ሀገር ኢትዮጵያን በየሄድንበት ጭካኔያችን ወደ አውሬነት መለወጣችን በጣም ያሳዝናል እና ከዚህ በፊት እኛም ዘግበ ነው ነበረ ማለት ነው። ወንድሙን እና እናቱን ከፍቅረኛው ጋር ለምን ፍቅረኛዬን አላከበራችኋትም? ለምን ለፍቅረኛዬ ጊዜ ቦታ አልሰጣችኋትም በማለት ከፍቅረኛው ጋር ይሆንና እናትና ወንድሙ ጋር ይጣላል። ከተጣላ በኋላ ከዛ እናቱንም ወንድሙንም ሕይወታቸውን አጥፍቶ ይሰወራል። ሲፈለግ ነበረ። በመጨረሻ ላይ ግን አራት ወር አምስት ወር ይሆነዋል ይሄን ነገር ማለት ነው። እኔ ቪዲዮ ሰርተንበት ነበረ። በጣም በሚያሳዝን ሁኔታ በመጨረሻ ላይ ግን ራሱ ሕይወቱ አልፎ ነው የተገኘው ማለት ነው። እና መጨረሻው እንደዚህ ነው። የሰው እንባ የንጹሃን እንባ እንደዚህ ነው። የሰው ደም በፍጹም አያራምዳችሁም ማለት ነው። እንግዲህ እስካሁን ሲፈለግ ነበር በአሜሪካ ሀገር ሁሉ እስከዚህ ድረስ እንግዲህ፣ ሁለት ህይወት አጥፍቶ የባዳ ቢሆን ጥሩ ነው። እናትንና ወንድምን ማለት ነው። ባለመግባባት በመፈጠር፣ በመጨረሻ ላይ ግን ህይወቱ ጠፍቶ ነው የተገኘው። አስክሬን እንኳን የሚያነሳ እስኪጠፋ ድረስ ማለት ነው። እና እንደዚህ አይነት ጸጸት አለ። ምን አለ የትዝታ ገዳይ እንደዚህ ሆኖ በተገኘ ደስ ይለናል ማለት ነው። እንደው ባደረገው ፈጣሪ ራስን ባጠፋህ ተጸጽተህ እና በጣም በሚያሳዝን ሁኔታ ነው። ጭካኔያችን የት እየደረሰ ነው? በቁሳቁስ፣ በሌላ ነገር ባልሆነ በሆነ ነገር እንግዲህ እየተደረገ እንደዚህ ህይወት ማጥፋት እንደ ቀላል ነገር ሆኗል ማለት ነው። ሰዎች ወደ አውሬነት ተቀይረዋል። ኢትዮጵያን ምን እንደሆነ ምን አይነት መንፈስ እንደገባብን በስደት ብትሉ በሀገር ውስጥ ብትሉ አላቅም። የሆነ መንፈስ መጥቷል። የጭካኔ መንፈስ መጥቶብናል፣ ተረቅቶብናል። ይሄን ነገር ደግሞ በጸሎትና በድዋይ ካልሆነ በምንም ልንመልሰው አንችልም ማለት ነው። ስለዚህ ሁላችንም ጸሎትና እርግደዋይ እናድርግላችኋለሁ። ፍትህ ለትዝታ ዛሬም ነገም ትዝታን አንረሳትም። የእሷን ፍትህ እስኪገኝ ድረስ እኛም ዝም አንልም። ምንም አይነት አዳዲስ መረጃዎች ቢኖሩ እሷን ወደ ኋላ አናስቀረም። የሄቨንና የትዝታ ነገር ውስጣችንን ስብር አድርጎ አጥንታችንን ሰርስሮ የገባ አሟሟት ነውና በጣም በሚያሳዝን ሁኔታ የእሱን ጽንስ የያዘች እስከ ልጇ ለልጇን ለማቀፍ ስለ ልጇ ያላት ጉጉት ለመውለድ የነበራትን የራሱንን ፍሬ አካሉንም መልሶ ነው። ይህ ሰው ሕይወት ያጠፋ የአንድ ሰው ሳይሆን የሁለት ሰው ሕይወት ነው ያጠፋ። ስለዚህ ዛሬም አስር ጊዜ ነው የምናገረው ይሄን ነገር። የሀረር ልጆች እባካችሁ፣ እባካችሁ ማለት ነው። ይሄን ሰው ታውቁታላችሁ። ትውልዱ ሀረር ነው። የሀረር ልጆች ሚዲያውን ላያችሁ፣ የምንበል አሳልፋችሁ ስጡ። ቤተሰቦቹን አሳልፋችሁ ስጡ። የእሱን ቤተሰብ አውጡ፣ ለህግ አካል አቅርቡ። ምክንያትም ቤተሰብ ከተያዘ ልጁ ይያዛል። እንደዛ ነው መደረግ ያለበት። እንዴት እስካሁን ወር ሊሙላው እኮ ነው ህይወት አጥፍቶ፣ እንዴት ነው በግብጽ ሀገር እዚህ ታየ፣ እዚህ ታየ፣ ወሬ ብቻ ሆኖብን ቀረ። እና ይሄ ነገር ምንድን ነው? ይሄ ነገር በስን ስርአት ታቅዶበት ታልሞበት በስርአት የተሰራ ነገር ነው። ሁለተኛ ደግሞ ከእሷ ጋር ከሰርግ ፎቶ ውጭ ሌላ አይነት ፎቶ የለም፣ የተለቀቀ ሁለቱ የተነሱት ማለት ነው። እስካሁን በምናየው ነገር ሁለቱ አንድ ላይ የነበሩት እንጂ ማለት በሰርግ ፕሮግራም ምናምን ላይ ያለ እንጂ፣ አብረው ሁነው ዝም ብሎ ኖርማል ፎቶ ነገሮች የሚያሳይ ነገር የለም። ሰውየው ራሱን ስለሚቀያየር ለዛ ይመስለኛል ያልተያዘ እንደተባለው ፊትም ሰርጀሪ ጥርስ ሰርጀሪ ከሆነ አስቡት፣ ጸጉሩንም መላጣ ሊሆን ይችላል፣ ፂሙንም እንደዛው እዚህ ጋ እንደምታዩት ፂም የለውም። ግን በሌላው ቪዲዮ ደግሞ አሁን የወጣው መረጃ ደግሞ ፂሙ እዚጋ እንትኑ ጋ ደርሷል፣ አንገቱ ጋ ደርሷል። አይታችሁት ከሆነ ማለት ነው፣ አስረዝሞ ምናምን እና የተለያየ ስታይል እየቀየረ ለዛም ነው ማለት ነው ልያዝ ያልቻለ። ስለዚህ እባካችሁ ሁላችንም ማለት ነው ድምጽ እንሁን፣ የእህታችን የንጽዋን የትዝታን ደም እንፈልግ የእሷን ገዳይ እንፈልግ። ሁላችንም እንነሳና ማለት ነው በአንድነት እና ሁላችሁም ድምጽ ሆኑ እባካችሁ። ቤተሰብ እያለቀሰ ነው። አሳርፉን እያሉ ናቸው። አስክሬኗን አምጥታችሁ በሀገሯ እርፍ እንዳደረጋችሁ በዚህ ደስተኛ ደስተኛንን፣ ቢያንስ ያፈሯን አፈር መቅመሷ አሁንም ደግሞ ገዳዩዋ ተይዞ ደግሞ ፍትህ እንድናገኝ እባካችሁ ተባበሩን ሲሉ ዛሬም አስፍረዋል እንደዚሁ ድምጻቸውን ሰጥተዋል ማለት ነው። ዛሬ የሚያለን መረጃ ይሄ ነው። ቤተሰብ ጧትና ማታ እየጮሁ ናቸው። ባካቹ ኢትዮጵያውያን አፋልጉን እያሉ ነው። እንግዲህ በግብጽ በየቦታው በየሱዳን ተበትኗል ፎቶ ማለት ነው። ሰውዬው መንፈስ ነው እንበል እንዴ? ማያዝበት ምክንያት ውስጥ ምንድን ነው? እና የዚህ የአሜሪካውም እንግዲህ በጣም በሚገርም ሁኔታ እናቱንና ወንድሙን ህይወት አጥፍቶ ሳያዝ፣ እንደዚሁ ዚታየ ዚታየ ሲባል እንግዲህ አሜሪካ በጣም ስልት አላቸው፣ አስቡት። በመጨረሻ ላይ ግን ፖሊሶች ይዘውት መሳሪያ በሚተኩሱበት ሰዓት ሊያመልጥ ሲሞክር ህይወቱ ጠፍቷል ማለት ነው። አስፋልት ላይ እንደምታዩት ህይወቱ ጠፍቶ ተገኝቷል። እሰይ፣ እኔ እንኳን ንጹሐንን የሚገሉ የሞቱ እነሱ ማን ናቸው? ማን እየሞተ ማን ህይወቱን እንዲኖር ይፈለጋል ማለት ነው። ስለዚህ የትዝታንም ገዳይ ራሱ ተጸጽቶ ራሱን እንዲያጠፋ ሁላችንም እውነት እኔ ጸሎቴ ነው። ሰው የሞት አይባልም አደለ። እኔ ግን በጣም ተናድጃለሁ። እሱና የሄበን ገዳይና የትዝታ ገዳይማ መሞት አለባቸው። የሞት ብቻ ሳይሆን የመሰቃየትን ሞት መውሰድ አለባቸው። ህጻኗን እንደዛ አድርጎ አሰቃይቶ እችን ምስኪን ቆርባ በመጣችበት ቦታ እንደዚህ አድርጎ ባሰቃቂ ሁኔታ የሰዋት እንዴት እንዲኖር ተፈቅዱለት? አላችሁ። የእሱ ቤተሰብስ ምኑ ናችሁ ነው? እህት፣ እናት፣ ወንድም፣ ቤተሰብ። ይሄ ልጅ እኩል እናንተም አይጠቅምም። እናንተንም ነገ የሚሰዋ ልጅ ነው። አሳልፋችሁ ለምንድን ነው ለመንግስት የማሰጡት? ለምንድን ነው ለህዝብ የማሰጡት? ዝም ማለት የለባችሁ። ለምን ይደበቃል? ይሄ ልጅ ዘመድ የለውም፣ ዘር የለውም። ለምን ይደበቃል እንዴ? ለምን የትዝታ ቤተሰቦች ለምን ያልቅሱ? የትዝታ ደም ለምን ይጩህ? የንጹህ ደም። ስለዚህ በአንድነት ሁነን ይህን ነገር መብቴ ለምንድን ነው? የሀረር አካባቢ ያላችሁ ሰዎች ለምን አሳልፋችሁ ቤተሰቡን አሰጡም? ለምንድን ነው ማሰጡት? መቼ ሳላያችሁም አንልም የሀረር ልጆች አታውቁትም አንልም ታውቁታላችሁ በእርግጠኛ የሰፈር ልጅ ሲሆን ማንም ያውቀዋል? እኔ አንድ የሰፈሬ ልጅ እዚ ጋ መጥቶ ቢለቀቅ በደንብ ነው ማቀው አሳልፌ ነው ምሰጠው እንዲህ አይነት ለምን ወንድም ያውንም ለምን አባት አይሆንም እንዴ ከዚህ በላይ ጭካኔ የለም ከዚህ በላይ አረመኔነት የለም እውነት ምንድነው የምንጠብቀው ምንድነው የምትጠብቁት ምንድነው የምትፈልጉት ስለዚህ ፍትህ ለትዝታ ይሰው እስኪገኝ ድረስ ድምጻችንን ማሰማት አለብን መጮህ አለብን። ሁላችንም ሀሳብ አምጡ፣ ጥሩ ጥሩ ሀሳብ አምጡ፣ የሚገኝበትን መንገድ አምጡ። የምታዩ በሽክሹክታ ሳይሆን በግልጽ ተናገሩ። እንዲ ቦታ ነው ቤተሰቡ እንዲ ናቸው እያላችሁ ተናገሩ ማለት ለሚመለከተው አካል እና ለሕግ አሳልፋችሁ ስጡ። ከዛ እነሱ ሲያዙ በእርግጠኝነት በአንድ ቀን ይያዛል። ቤተሰቦቹ ቢያዙ አሳልፈው ነው የሚሰጡት። እናት አባት እስር ቤት መግባት አለባቸው። የእሱ ቤተሰቦች መያዝ አለባቸው። እነሱ ምን አደረጉ፣ እሱ ባጠፋው ትሉኛላችሁ። ላ እነሱ እርግጠኛ ነኝ ደውሎ ነግሯቸዋል። ይገናኛል ከእነሱ ጋር። እንዳትጨነቁ፣ እኔ እንዲህ ቦታ ነኝ፣ እኔ ደህና ነኝ፣ እኔ እንደዚህ ነኝ እያለ ስለዚህ፣ እሱም በጭንቀት እየሞተ ነው፣ እነሱም በጭንቀት እየሞቱ ነው። ከዚህ ሁሉ አሳልፈው ይስጡ እራሳቸውን በቃ ልጁ ካለበት ቦታ ይምጣ። ህግ እንዳደረገ ያድርገው ለህግ ይስጡት። እስከ መቼ ተደብቀህ? ያም አልበጣም። ፍትህለት ለትዝታ ዝም አንልም። እውነት እኔ በጣም አንቀጥቅጦኛል፣ በጣም አሙኛል ማለት ነው። እንደማቃት አብሬያት እንዳደግኩኝ እህቴ እንደሆነች ነገር ነው ውስጤን እያንቀጠቀጠኝ ያለ ተኝቼም፣ ቁሜም በቃ ዝም ብዬ ነው ምስላት ማለት ነው። እውነቴን ነው ምላችሁ። እኔ ብዙ ሚዲያ ላይ እያየው ነው፣ ብዙ አይነት ነገር እያየን ነው። ግን አላቅም አንዳንዱ ልባችሁን ስርስር የሚያደርግ ነገር አለ። የዋህ ምስኪን በዚህን ሰዓት ክብሯን ጠብቃ፣ በዛ ላይ ስሟን የሚያጠፉት እንዲህ ስለሆነች እንዲህ ስለሆነች እያለ ራሱ አካውንት ቀይሮ እየተሳደበ አካውንት ቀይሮ እየጻፈ እያለ ዝም ለምን ትላላችሁ? እርግጠኛ ነኝ እሱ ነው። ያ የቲክቶክ ላይ ክፉ ነገር እየለጠፈ እየተሳደበ መጥፎ መጥፎ ስለ እሷ እያወራ የሚያስተላልፈው መልእክት ማለት ነው። ራሱ ነው ወይ እሱ ነው እንደገና ደግሞ በሱ ዙሪያ ያሉ ቤተሰቦች አሁንም መያዝ አለባቸው፣ ግብጽ ላይም ያሉት መያዝ አለባቸው። ምክንያቱም ይሄ ነገር ታልሞበት ታቅዶበት በስነ ስርዓት ነው። ምን አክል ርቀት ሄደ፣ ይሄን አክል ገንዘብን ይዞ ሁሉን ነገር ይዞ አስቦበት ነው። ለዛም ነው ቤተሰቦቿን የምታዋውቅ ያልፈለገው የራሱንም ቤተሰብ ሊያስተዋውቅ ያልፈለገው፣ ለዛ ነው ማለት በእቅድ ነው የገባ እሷ። አላማው አንድና አንድ እሷን ገንዘብ ይዞ እሷን ህይወት ማጥፋት ነው፣ ሌላ ነገር አደለም። ስለዚህ ይህንን ደግሞ ዝም ማለት የለብንም። ሁላችን በአንድነት ቆመን ፍትህ ለትዝታ ፍትህ ለትዝታ፣ መተኛት የለብንም። እውነቴን ነው ምላችሁ፣ ሁላችንም ድምፅ እንሆን። መያዝ እስካለበት ድረስ ይያዝ። ቤተሰቦቹ ለምን እንደማያዙ ነው። እኔ እስካሁን በየሚዲያው እያሰስኩኝ ነው። እውነቴን ነው ምላችሁ፣ ከቴሌግራም እስከ ኢንስታግራም ከምን ምን ከፌስቡክ እስከ ዩቲዩብ ሁሉ ቦታ በየሚዲያው በየቲክቶኩ በየምኑ መረጃ ለመሰብሰብ እዛም እዛም እዛም ይሰማው ነው። ግን አንድ ሰው እህት ነኝ ዘመድ ነኝ አውቃለሁ እንደዚህ ነው ብሎ የመጣ ከሱ ዘመድ የሆነ አክስት፣ አጎት፣ እናት፣ እህት ወንድም የለም። ለምን ያውቃሉ? በቃ ሰምተዋል። ስለዚህ ድምጻቸውን አጥፍተው ጸጥ እያሉ ነው። ማን የተጎዳ በዚህ መካከል ላይ ትዝታ አላጽያቷ የሞተችው እህታችን እቅዷን አላማዋን ባረቤት ስትንከራተት ከላይ ከታች ፎቅ እና ምድር እያለች ስትሰራ ለአስር አመት ሙሉ የለፋችው መስኪኗ ስደተኛ እህታችን በአጭር አስቀርቶ፣ እሱ ደግሞ የሷን ገንዘብ ይዞ እንዲሁ ሆኖ መኖር የለበትም። ስለዚህ ሁላችንም ፍትህ እንበል፣ ሁላችንም እንነሳ በአንድነት ልክ ለሄበን ምድር እንደተንቀጠቀጠች ስለ ትዝታም ደግሞ ሁላችንም ምድርን ማንቀጥቀጥ አለ። ሌላም እንኳን ሌላ ዜጎች ራሱ ለሄበን እንደሰሩት እንደዘገቡት ለትዝታ መዘገባ አለበት። ለምን ካላችሁ ይሄ ነገር አስተማሪ ነገር መሰጣት አለበት። በጣም ያሳዝናል። እውነት በጣም ያሳዝናል። መሞት የሌለባት ልጅ ናት ያጣናት ማለት ነው። ስርዓት ያላት፣ እምነት ያላት እሱን የሞተ እሱ አልሞተችም አሁንም ግን ያማል በጣም ካሰባችሁ ዝም ብላችሁ እስኪ አስቡት ሁሉን ነገር ማለት አይምሮአችሁ ሊያስገብታችሁ እንደ ሰው ካሰባችሁት ያቃጥላል ብዙ ንስቶች ሞተዋል የእሷ ደግሞ ይለያል እውነት ይለያል ያማል በጣም ብስማ ባመኑት መከዳት እኮ በጣም ነው የሚያመው ለማንኛውም እኔ በጣም እንትን እያለኝ ነው ስሜታዊ የሆንኩኝ ነው እዚህ ጋር ልሰናበታችሁ ማለት ነው ፍትህ ለትዝታ ዝም አትበሉ